መስማአብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። ለሚኖረን ጊዜ ሁሉ እግዚአብሔር አምላክ ይግለጸልን። እንግዲህ ባለፈው ሙሐመድ ምንም አይነት ተአምር እንዳለ በመካ ህዝብ ተጠይቆ በቁረች በወገኖቹ ህዝብ ተጠይቆ በመጀመሪያው የገጠመው ፈተና ውስጥ ተጠይቆ ተአምር እንዲያደርግ ተጠይቆ ማድረግ እንዳልቻለ ተመልክተናል። በዚህ በሱራ ምዕራፍ 6 109 ጠቅሰን ተአምርን ብትመጣላቸው በቁርጥ ሊያምኑበት ጥብቅ መሐሎቻቸውን በአላ ማሉ ይላል አይሁድ ቁረሾች የእርሱ ወገኖች ማለት ነው። አንዲት ታምር መሀመድ ቢያሳያቸው ሊያምኑበት ምለው ነበረ። ነገር ግን ሙሀመድ ማድረግ አልቻለም ነበረ እንደ ተመለከት ነው ማለት ነው። እኔ ሰው ነኝ ያው ከነዚህ አንዱን አድርግ፣ ይህንን ወይም ይህን አድርግ ብለው ሲጠይቁት መሐመድ የመለሰው እኔ እንደናንተ ሰው ነኝ የሚል ነበረ የመለሰው ማለት ነው። ማድረግ አልቻለም ነበረ። በዚህ በሱራ ምዕራፍ አስራ ሰባት ቁጥር ዘጠና ላይ እንደምንመለከተው ጥራት ጌታዬ ጥራት ይግባው እኔ ሰው መልክተኛ እንጂ ሌላ አይደለሁም በላቸው የሚል ከፈጣሪ እንደተቀበለ ነው የመለሰው ማለት ነው። ተአምር አድርግልን ሲል ማለት ነው። ስለዚህ መሐመድ ስትራቴጂውን መቀየር አለበት። ተአምር ማድረግ ስላልቻለ ወደ ሌላ ነገር መሄድ ነበረበትና መሐመድ ቀጣዩ ምን አለ? በነቢያት እታወቃሉ፣ የመጽሐፉ ሰዎች ያውቁኛል ወደሚል መሐመድ ሄደ ማለት ነው። እንደውም ምንድን ነው ያለው የማታውቁ ስትሆኑ የመጽሐፉን ሰዎች ጠይቁ የሚል የቁራን ክፍል አለ። እዚህ አመጣዋለሁ አሁን ስለማላስታውሰው ነው። የማታውቁ ስትሆኑ አላቸው ቁረሽ ህዝቦችን ማለት ነው። የመጽሐፉ ሰዎችን ጠይቁ ብሎ በቁራን ላይ ያሰፈረ ማለት ነው። እንደዚህ ተብያለሁ እኔ እኮ በቃ ታምር ማድረግ ስላልቻለ ማለት ነው። አሁን ሙሐመድ ለአስራ ሁለት ዓመታት ወደ መዲና እስኪሄድ ድረስ የሰበሰባቸው ሰዎች፣ ያሳመናቸው ሰዎች እንደሚታወቁት ከሰባ እስከ መቶ የሚደርሱ ናቸው። ሙሃጅሮች ማለት ነው። ኢቭን የነሱ የሱ ባሪያዎች ሚስቶቹ፣ እነዚህ ተጨምረው ማለት ነው ሰባ እስከ መቶ የሚደርሱ ናቸው። እና ለምን በ10 አመት ሰው 12 አመት ለፍቶ እንዴት ከ70 እስከ 100 ሊያመጣ ይችላል ሲባል በቃ ታምር ምንም ማሳየት አልቻለም። እዚህ ጋር ኢቭን ታምር ቢያሳይ ኖሮ እዩ ሱራ 609 ላይ ማለት ነው። ታምርን ብትመጣላቸው በቁርጥ ላይ አምኑ በጥብቅ ማሉቻቸውን በአላ ዘንድ ማሉ። ሶ ታምር ቢያሳይ ኖሮ በቀላሉ ይህም ያምኑበት ነበረ በእርሱ ማለት ነው ሰው ያላመኑበት የቁረሽ ህዝብ ያላመነበት ምክንያት በዚህ በተአምር ነው ሶ መሐመድ ስትራቴጂውን ቀየረና ምን አለ የመጽሐፉ ሰዎች እኔን ያውቁኛል የማታውቁ ስትሆኑ እናንተ ቁረሾች እና ያልተማራችሁ ናቸው ነቢያትን የመመዘኛ አታውቁም ነገር ግን እኔን የመጽሐፉ ሰዎች ያውቁኛል የሚል የቁራን ክፍል አመጣ ጥቅሱን በኋላ አመጣዋለሁ እና እንደውም በዚህ በቁራ ላይ ማለት ነው ሱራ ምዕራፍ 18 3 ላይ ማለት ነው ተፍሲር ኢብን ከሲር ላይ ስገቢ እንደሚል ቃል እናገኛለን መሐመድ ኢብን የቁረሾችን በዚህ በተፍሲር ኢብን ከሲር 18 3 ላይ ማለት ነው የቁረሽ ህዝቦች ወደ መዲና አይሁዶች ጋር ሰዎችን እንደላኩ ማና ማን የሚባሉትን አናድር ቢን አልሀሪስ ና ኦቅባ ቢን አልሙኢት የሚባሉትን ሰዎች እንደላኩ ይነግረናል። ለምንድነው የላኩት? ሙሃመድ ምን ስላለ ነው? ስለ እኔ፣ እኔ በነቢያት፣ በክርስቲያኖች ና በአይሁዶች ዘንድ እታወቃለሁ። ስለምታወቅ ሄዱና እነሱን ጠይቁ፣ የማታውቁ ስትሆኑ የመጻፉ ሰዎች እኔን ያውቁኛል ስለ እኔ ተጽፏል፣ በማለቱ ነው። እና ምን ይለናል መሰለሽ አንበቢው ተፍሲር ምን ከሲር 183 ላይ ማለት ነው እንደዚህ ይላል። ኢብን አባስ ሰይድ ይላል ቁረይሽ ሴንት አልነድር ቢን አልሃሪስ እንደ ኡቅባ ቢን አልሙኢት ቱ ዴም ቱ ዘጁሽ ራቢሽ ኢን አልማይድ ኢን መዲና አላቸው ቀጣይ ማለት ነው። እናንተ የመጽሐፉ ሰዎችን ስለኔ የመጽሐፉ ሰዎችን ያው ጠይቁ ወደሚል ሄደ ማለት ነው። እዚህ ጋር ምን ይላል መሰለች ዘር አር የቁረሽ ህዝቦች ወደ መዲና አይሁዶች ጋር ሰዎችን እንደላኩ ማንና ማን የሚባሉትን አናድር ቢን አልሀሪስ እና ኦቅባ ቢን አልሙኢት የሚባሉትን ሰዎች እንደላኩ ይነግረናል ለምንድነው የላኩት ሙሐመድ ምን ስላለ ነው ስለ እኔ እኔ በነቢያት በክርስቲያኖችና በአይሁዶች ዘንድ እታወቃለሁ ስለምታወቅ ሄዱና እነሱን ጠይቁ የማታውቁ ስትሆኑ የመጻፉ ሰዎች እኔን ያውቁኛል ስለ እኔ ተጽፏል በማለቱ ነው እና ምን ይለናል መሰለሽ

ሙሐመድ ምን ይላቸዋል? የቁረሽ ህዝቦችን ማለት ነው። ሂዱና የአይሁዶችና ክርስቲያኖችን ጠይቅ፣ የመጻፉ ሰዎች አይነ ዴር አር ዘ ፒፕል ኦፍ ዘ ፈርስት ቡክ እነዚህ የቀደሙ መጻፍት የመጻፍ ሰዎች አሉ፣ ክርስቲያኖችና አይሁዶች ማለት ነው። እነሱ አሉ ዘ ሃቭ ሞር ናውሌጅ ኦፍ ዘ ፕሮፌትስ ዛን ዊዱ፣ እነርሱ ስለ ነቢያት ከእናንተ በላይ ከኛ በላይ ነው። ዛን ዊዱ ነው የሚለው ከኛ በላይ እነርሱ ያውቃሉ እና እነርሱን ጠይቋቸው እነርሱ ስለ እኔ ይናገራሉ ብሎ ሙሐመድ ተናገረ ማለት ነው። በነቢያት ሰፍር ያለው የሚል ማለት ነው። በዚህ በቁርአን ላይ ራሱ ኢቭን ስንመለከተው በሱራ ምዕራፍ 246 ላይ ምን አለ ሙሐመድ? እነዚያ መጽሐፉን የሰጠናቸው ወንዶች ልጆቻቸውን እንደሚያውቁ ሙሐመድን ያውቁታል ይላል። ወንዶች ልጆቻቸውን እንደሚያውቁት፣ እንግዲህ አባት ልጁን የሚያውቀውን ያህል ያንን ያህል የመጽሐፉ ሰዎች አይሁዶች እና ክርስቲያኖች እኔን ያውቁኛል እነርሱን ጠይቋቸው ብሎ ስትራቴጂውን ወደዚህ ቀየረ፣ ወደዚህ አመጣ ማለት ነው። ታምሮ ስላልተሳካለት ማለት ነው። ሶ እዚህ ጋርም ሱራ ምዕራፍ 61 ቁጥር ስድስት ላይ ምን ይላል? የመሬም ልጅ ኢሳ የእስራኤል ልጆች ሆይ፣ እኔ ከተውራት በስተፊት ያለውን የማረጋገጥ፣ ከእኔ በኋላ የሚመጣው መልእክተኛ ስሙ አህመድ በሆነው የማበሰር ሲሆን ወደ እናንተ የተላኩ ያላ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ማለት ነው የመርየም ልጅ ኢሳ አስቀድሞ አህመድ በሚል ስም ትንቢት እንደተናገረ በወንጌል ላይ ማለት ነው፣ በወንጌል ላይ በእንጅል ላይ ማለት ነው። እንግዲህ ለኢሳ የወረደለት እንደ ስልምና አስተምሮ ወንጌል ነው። በወንጌል ላይ አህመድ የሚል በስም እንደሰፈረ ኢቨን ይህንን ያህል ማለት ነው ተጠቅሻለሁ ብሎ ሙሃመድ መናገር ጀመረ ማለት ነው። ሰው ዝም ብለን ስናስበው ሙሐመድ ይህንን ከሁለት አንፃ አንግል አንጻር ተናግሮት ሊሆን ይችላል ተብሎ ይታሰባል። አንደኛው ሙስሊሞች አማኞች የሚሉት ምንድን ነው፣ እውነትም ሙሐመድ ስለተጻፈ በቀደሙት መጽሐፍ ላይ ባይጻፍ እንዴት ይህንን ሊናገር ይችላል ብለው ሊናገሩ፣ ከፈጣሪ ስለሆነ ነው ብለው ያምናሉ ሙስሊሞች። ሁለት ሙሐመድ፣ ሌላው ደግሞ ያለው ሀሳብ ምንድን ነው ቁረሾች ያልተማሩ ናቸው። ፊደል ያልቆጠሩ ናቸው። ብዙ ጊዜ በቃ የተናቁ ናቸው። ሶ እነ መሐመድ ምን አስቡ ሊሆን ይችላል እነርሱ ገና ሄደው ስራዬ ብለው ነቢያትን ሄደው ወደ መዲና ሄደው ቋንቋ እንግዲህ ይለያያል ቋንቋቸው ሄደው የአይሁዶችን ሄደው በዕብራይስጥኛ ቋንቋ ሄደው አይጠይቁም። ገብቶሻል? ሄደው አይጠይቁም ብሎ በማሰብ ሊሆን ይችላል ይህን የተናገረው ማለት ነው። ለማንኛውም ግን ማለት ነው ሙሃመድ ይህንን ቃል ተና- እንደዚህ ብሏል ማለት ነው። በቀደሙት መጽሐፍ ላይ እኔ ሰፍር ያለው ወደሚል ሙሃመድ ሄዷል ማለት ነው።